መንግስት ባለፉት አመታት የግሉ ዘርፍ ማበረታታት የሚያስችል አሰራሮችን መዘርጋቱን የስራና ክህሎት ሚኒስተር ሙፈሪሃት ካሚል አስታወቁ። ስራ በክህሎት ይመራ ካልን ዜጎችን ለስራ ዓለም የሚያዘጋጅ ክህሎት ይኖር ካልን፣ ይሄ ክህሎት የገበያውን ፍላጎት የተከተለ መሆን አለበት፣ ተለዋዋጭ ሁኔታውን ከግምት ያስገባ መሆን አለበት ብለን አዳዲስ ካሪክለሞችን ያለማቋረጥ እየቀረጽን ያለነው። በቤንሻንጉል ጉሙዝ ክልል የኩታ ገጠመ እርሻን በማጠናከር የአርሶ አደሩን ምርታማነት ለማሻሻል እየተሰራ መሆኑን የክልሉ ግብርና ቢሮ ገለጸ። አንድ ነጥብ ስድስት ሚሊየን ሄክታር አካባቢ በዘር እንሸፍናለን ብለን የያዝነው ስለዚህ ምርትና ምርታማነቱን ለመጨመር በርካታ ስራዎችን እየሰራን ያለ ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እርምጃ የመውሰድ ውሳኔያቸውን ለ15 ቀን አራዘሙ።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 በእልፍኝ ገበታችን ተጋባዥ አብሳዮች ከቤተሰቡ ጋር ቆንጆ ቆንጆ ምግቦችን ያበስሉና ባል ሲያገቡ ምንም አይነት ሙያ አይችሉም ነበረ። አልችልም እንጀራ መጋገር ሳይቀር ባላቸውን ያስለመዷቸው አሉ። እውነት ነው። እልፍኝ ጨዋታ የራሳችን ባንድ አለ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

የተወደዳችሁ ተመልካቾቻችን ዜናዎቻችን ይቀጥላሉ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካን ማሪን ኮርፕስ ጄኔራልና አፍሪኮም አዛዥ ከሆኑት ጄኔራል ማይክል ላንግሌ ጋር መገናኘታቸውን ገለጹ። የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ዛሬ ጠዋት ውይይት አድርገናል ሲሉም ገልጿል ጠቅላይ ሚኒስትሩ። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በአልቤርቶ ቫርኔሮ ህልፈት የተሰማቸውን ሀዘን ገለጹ። ጠቅላይ ሚኒስትሩ ከ1950 ዎቹ ጀምሮ በኢትዮጵያ የኮንስትራክሽን ዘርፍ ፈርቀዳጅ በነበሩት አልቤርቶ ቫርኔሮ ህልፈት የተሰማቸውን ሀዘን በማህበራዊ ትስስር ገጻቸው ገልጿል። ስራቸው የሀገራችንን የግንባታ አካባቢና ታሪካዊ ያላቸው ምልክቶችን ላቅ ባለ ደረጃ የቀረጸ ስለመሆኑ ጠቅላይ ሚኒስትሩ ባጋሩት የሀዘን መልእክት አስፍረዋል። ከታሪካዊ ስራዎቻቸው መካከል የአፍሪካ አዳራሽ፣ የተባበሩት መንግስታት የአፍሪካ የኢኮኖሚ ኮሚሽን፣ የአዲስ አበባ ማዘጋጃ ቤት፣ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት፣ ሂልተን ሆቴል፣ ሚሊኒየም አዳራሽ፣ የጅማ አባ ጅፋር አውሮፕላን ማረፊያ ማሻሻያ የአብሮት ቤተ መጻሕፍት የአንድነት ፓርክና የብሔራዊ ቤተ መንግስት እድሳት ስራ ይገኙበታል። የስራ ውርሳቸው በእነዚህ ብሔራዊ ምልክቶችና በሚወከሉት የእድገት ትምህርት ሲታወስ ይኖራልም ብለዋል። ለነፍሳቸው እረፍትን፣ በረፍታቸው ላዘኑ ሁሉ መጽናናትን እንመኛለን ሲሉም ገልጿል ጠቅላይ ሚኒስትር አብይ አህመድ። በሌላ ዜና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዛሬ እለት ከአዘርባጃን ሪፐብሊክ የፐብሊክ ሰርቪስና ማህበራዊ ፈጠራ ተቋም ሊቀመንበር ሚስተር ኦሊቪ ሜዲየቭና በኢትዮጵያ የአዘርባጃን አምባሳደር ሩስላን ናሲቮቭ ጋር የኢትዮጵያ ና አዘርባጃንን በጋራ በሚሰሩባቸው ጉዳዮች ዙሪያ ውይይት አድርገዋል። የአዘርባጃን ሪፐብሊክ ከፍተኛ የስራ ኃላፊዎቹ በቅርቡ ተመርቆ ለአገልግሎት ክፍት የሆነውን ሙሰብ የአንድ ማዕከል አገልግሎትን መጎብኘታቸውን ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። ኢትዮጵያ ይህን አገልግሎት በማስጀመር የሲቪል ሰርቪስ አገልግሎትን ለማዘመን ና ለማቀላጠፍ እያከናወነች ያለው ተግባር የሚበረታታ መሆኑንም የስራ ኃላፊዎቹ ለምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ነግረዋቸዋል። በተጨማሪም የአዘርባጃን ሪፐብሊክ የፐብሊክ ሰርቪስ ና ማህበራዊ ፈጠራ ተቋም ሊቀ መንበር ሚስተር ኦሊቪ ከሁለት ዓመታት በፊት ኢትዮጵያን ሲጎበኙ ያዩት የአዲስ አበባ ከተማ ገጽታ በእጅጉ እየተለወጠ እንዳስገረማቸው መሆኑን ተናግረዋል። ሊቀመንበሩ በብሔራዊ ቤተ መንግስት በመገኘትም የኢትዮጵያን ታሪካዊ ሴቶች የሚያሳየውን ሙዚየምን ጎብኝቷል። በዚህ ስፍራ የተመለከትኳቸው ነገሮችም እጅግ አስደናቂ መሆናቸውን ሊቀመንበሩ ለምክትል ጠቅላይ ሚኒስትር ተመስገን ጥሩነ ገልጸውላቸዋል። ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳዮች በጋራ የመስራት ልምዳቸውን አጠናክረው መቀጠላቸውን ፊልድ ማርሻል ብርሃኑ ጁላ ገለጹ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የአሜሪካ ጦር በአፍሪካ እዝ አዛዥ ጄኔራል ሚካኤል ላንግሌ የተመራ ልዑክን ተቀብለው አነጋግረዋል። ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ልዑካኑን ሲያነጋግሩም በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋን ጨምሮ የኢትዮጵያና የአሜሪካ ከፍተኛ ወታደራዊ አመራሮች ተገኝቷል። የአሜሪካና ኢትዮጵያ ከመቶ ዓመት በላይ ግንኙነት እንዳላቸው ያስታወሱት ፊልድ ማርሻል ብርሃኑ ጁላ በቀጣይም የሁለቱ ወዳጅ ሀገራት የመከላከያ ተቋማቶች በጋራ መስራት በሚያስችሏቸው ጉዳዮች ዙሪያ መግባባት ላይ መድረሳቸውን ገልጿል። ፊልድ ማርሻል ብርሃኑ ጁላ አያይዞም በተለይም በቀይ ባህርና በምስራቅ አፍሪካ የሰላምና ጸጥታ ጉዳዮች ዙሪያ በጋራ መስራት በሚያስችሏቸው ጉዳዮች ተዋይተው ስምምነት ላይ መድረሳቸውን ተናግሯል። በቀጠናው ላይ እነሱም ብሔራዊ ጥቅም አላቸው፣ እኛም አለን። በዚህ ብሔራዊ ጥቅም ላይ አብረን እንደምንሰራ ተስማምተናል። እንደገገፋለን በሁሉም ነገር ማለት ነው እና እነሱ ሰላማዊ ቀይ ባህር፣ ሰላማዊ ኢንዲያን ኦሽን፣ ሰላማዊ ምስራቅ አፍሪካ እና ሰላማዊ መካከለኛ ምስራቅ ይፈልጋሉ። ኢትዮጵያ ደግሞ ባላት ቁመና ባላት ቦታ ሰላማዊ ሰላም ስለምትፈልግ ይሄ ያገናኘናል፣ ና አብረን እንሰራለን ተባብለን ተስማምተናል። ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና እንዳላት የጠቆሙት የአፍሪኮም አዛዥ ጀኔራል ሚካኤል በተለይም በሶማሊያ ሰላምን ለማስፈን ለምትከፍለው ዋጋ፣ ሽብርተኝነትን በመዋጋት እያበረከተች ላለችው አስተዋጽኦ አድናቆታቸውን ገልጿል። በዚህ ደረጃ የአሜሪካ ጦር በአፍሪካ ከኢትዮጵያ መከላከያ ሚኒስትር ጋር መወያየት መቻሉ በተለይ ለቀጠናው ሰላም መስፈን እንዲሁም በቀጣይ በአካባቢው ሊመጡ የሚችሉ ስምምነቶችንም ሆነ ፈተናዎችን እንዴት በጋራ መፍታት በሚያስችለን ደረጃ እንድንወያይና የጋራ ስምምነቶች ላይ እንድንደርስ አስችሎናል። ኢትዮጵያ በቀጠናው በተለይ ለሶማሊያ መረጋጋት አልሻባብን እስከ መዋጋት ድረስ ያበረከተችውን አስተዋጽኦ አሜሪካ እውቅና ከመስጠትም በላይ የሁለቱ ሀገራት መከላከያ ኃይሎች በቅንጅት በመስራታቸው ሀገሪቷ ችግሮቿን እንድትፈታ አስችሏታል። ተመልካቾች የኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። መንግስት ባለፉት አመታት የስራ እድል የመፍጠር አቅምን ከስራ ፍላጎት ጋር አጣጥሞ ለማስኬድ የግል ዘርፉን ማበረታታት የሚያስችል አሰራሮችን መስራቱን የስራና ክህሎት ሚኒስትር ሙፈሪሃት ካሚል ገለጹ። ሚኒስቴር መስሪያ ቤቱ ክህሎት መር የሆኑ የስራ እድል ፈጠራ ላይ ትኩረት ማድረጉንም ሚኒስትሩ አብራርቷል። ነጻነት ፍቅሩ ተጨማሪ አላት። የስራና ክህሎት ሚኒስትር ሙፈሪያት ካሚል ስለ ጊዜዎት እናመሰግናለን። እኔም አመሰግናለሁ ይህን እድል ስለሰጣችሁ። መልካም የመጀመሪያ ጥያቄያችን እናንሳ። በተለይም ከስራ እድል ፈጠራ ጋር ተያይዞ ባለፉት አመታት ከተያዘው እቅድ አንጻር ምን ያህል ስኬታማ ናችሁ ማለት ይቻላል? አፈጻጸሙ ለእቅዱ ቅርበት ያለው ሆኖ ነው እየሄደ ያለው እና ላለፉት አመታት እንደ አዝማሚያ ካየን ከ2014 ጀምሮ ተቋም ከተፈጠረበት ጊዜ ጀምረን ካየ በአማካይ ከ3.5 ሚሊየን በላይ ለሆኑ ዜጎች የስራ እድል እየተፈጠረ ነው የቆየው። የምንጥለው ግብም በየአመቱ እየጨመረ እያደገ ነው የመጣው የስራ እድል የመፍጠር አቅምና እንዲሁም ደግሞ የስራ ፍላጎትን እናንሳ። ሁለቱን አጣጥሞ ከማስኬድ ረገድ የተሰሩ ስራዎች እንዴት ያሉ ናቸው ማለት ይቻላል? ከስራ እድል ፈጠራ አኳያ ዋና ተዋናይ ተደርጎ የሚጠበቀው የግል ዘርፉ ነው። የመንግስት ሚና ማነቆ መፍታትና ምቹ ሁኔታ መፍጠር ነው። አስቻይ ሁኔታ እንዲኖር ማድረግ ነው። በስነ ምህዳር ግንባታ ውስጥ የራሱን ሚና እንዲጫወት ማድረግ ነው። ከዛ አንጻር ባለፉት ዓመታት ፖሊሲዎች፣ ደንቦች፣ መመሪያዎች፣ አዋጆች እንዲወጡ በማድረግ ረገድ ሰፊ ስራ ተሰርቷል። አዋጅና ህግ ስለወጣ ብቻ የፈለግነው ነገር ይሟላል ማለት አይደለም። አንድ አስቻይ ሁኔታ ነው። በሌላ መንገድ ለግል ዘርፉ በመንግስት በኩል የተሰጠው ትኩረት እዛው ሳለ የስራ እድል ፈጠራ ስራውንም እንዲያሳካ ተደርጎ የተቀረጸ ነው። ለምሳሌ የግል ዘርፉ የብድር የፋይናንስ ድርሻ፣ የፓብሊክ ኢንቨስትመንት ድርሻ፣ የመንግስት ድርሻ እየቀነሰ የግሉ ብድር የማግኘት እድል እየጨመረ ነው የሄደውን ኢንዱስትሪ እየሰፋ ሲሄድ፣ ቅድም ያልኩት ፕሮዳክቲቭ ሴክተሮቹ እያደጉ ሲሄዱ፣ የመቅጠር አቅማቸውን በዛው ልክ እየሰፋ ስለሚሄድ ያኔ የግል ዘርፉ ሚና እየላቀ ሲሄድ ትርጉም ያለው ይሆናል። በተለይ ከስራ እድል ፈጠራ ጋር ተያይዞ ክህሎት መሪ የሆነ የስራ እድል ከመፍጠር ረገድ ምን ያህል ትኩረት አድርጋችኋል? ክህሎትን ከስልጠና በላይ መመልከት ያስፈልጋል የሚል ሀሳብ ተይዞ ነው እየተሰራ ያለው። ስልጠና አንዱ ጉዳይ ነው፣ ግን የክህሎት ልማት ስልጠና ላይ ብቻ አይቆም ነው። ስራ በክህሎት ይመራ ካልን ዜጎችን ለስራ አለም የሚያዘጋጅ ክህሎት ይኖር ካልን ይሄ ክህሎት የገበያውን ፍላጎት የተከተለ መሆን አለበት፣ ተለዋዋጭ ሁኔታውን ከግምት ያስገባ መሆን አለበት ብለን አዳዲስ ካሪክለሞችን ያለማቋረጥ እየቀረጽን ያለ ነው። አሁን እየሰጠናቸው ያሉ ስልጠናዎች አዲስ በቀረጽናቸው ካሪክለሞች ላይ የተመሰረቱ ናቸው። የስራና ክህሎት ሚኒስትር ሙፈሪሃት ካሚል፣ ስለነበረን ጊዜ አመሰግናለሁ። እኔም አመሰግናለሁ እንቀጥላለን በሀገር አቀፍ ደረጃ እየተከናወኑ የሚገኙ ፕሮጀክቶች የኢትዮጵያን ፈጣን እድገት የሚያረጋግጡ ናቸው ሲሉ የተፎካካሪ የፖለቲካ ፓርቲዎች ገለጹ። በሀገሪቱ እየተንቀሳቀሱ የሚገኙ የተፎካካሪ ፓርቲ አመራሮች በገበታ ለሀገር እየተከናወኑ ፕሮጀክቶች መካከል የወንጪ ኢኮሎጂ ቱሪዝም መዳረሻን ጎብኝተዋል። አመራሮቹ በወንጪ የተመለከቱትን የልማት ስራ ከጠበቁት በላይ እንደሆነም አንስተዋል። ሳምሶን ገድሉ አስተያየታቸውን እንደሚከተለው ሰብስቧል። እጅግ በጣም ታላቅ የሆነ ደስታን የተሰማን በሀገራችን ያሉ ፕሮጀክቶች እንዲህ መሆናቸውን ራሱ በማናውቅበት ደረጃ ላይ ነበር፣ ራሳችን የምናስቀምጥ የነበረው ክቡር ጠቅላይ ሚኒስትራችን በመቀደም በነበረ የፖለቲካ ፓርቲዎች የጋራ ምክር ቤት ጥያቄዎች ለች እለት አዲስ አበባ ላይ ብቻ ነው ልማት እየተለማ ያለ፣ በተለይ የኮሪደር ልማቱ የምንበለው ሌሎች ፕሮጀክቶች አዲስ አበባ ላይ ብቻ ነው እየተለማ ያለ የሚል ጥያቄዎች ይነሱ ነበር። ና ኢንቫይት ሲያደርጉን እንዲህ አይነት ቦታዎች ላይ ሂደን እንድንጎበኝና ካየም በኋላ ያለንን ስሜት እንድንገልጽ እየተሰጡነን ተልእኮ ዛሬ ላይ ደግሞ መጥቼ ሳየው እጅግ በጣም ምድራዊ ገነት የሆነች የወንጭ ፕሮጀክት ማየት ይቸያለሁ ማለት ነው። በጣም አስገራሚ ነው። አዲስ አበባ እንደዚህ ቢሰራ ኖሮ ኒውዮርክን አሸንፋለች ማለት ነው። አዲስ አበባ አልተሰራም ማለት አይደለም። ከማክሰኞ ጀምሮ ባየነው ይሄ ይቀራል የምንል ጉድለት የለም። በጣም ደስ ነው ያለኝ። ማታ ወደዚህ እንደምንመጣ ሲነገረኝ ስለ ቦታው ብዙ ሲመረቅ ከማየት በስተቀር ብዙ ኢንፎርሜሽን አልነበረኝም። ትንሽ ፍርሃትም ነበረኝ ከጸጥታ አንጻር ግን፣ ከመጣው በኋላ ባየት ነገር በጣም ደስተኛ ነኝ። በጣምም የገረመኝ፣ እንደዚህ አልጠበኩም ነበር፣ ይሄ ናህል ቆንጆ ይሆናል ብዬ የመልካ ምድር አቀማመጡ የተሰሩት ሎጁ ሁሉ ነገሩ በጣም ደስ ይላል። የምድር ገነት ነው የሚመስለው ና በጣም ገርሞኛል በጣም ደስ ብሎኛል። ፓርቲዎች የተለያዩ ፓርቲዎች የሚፈጠሩት መቶ ፐርሰንት የሀሳብ ልዩነት ስላለ አይደለም። በብዛት የሚገናኙባቸው በሀሳብ አንድ አይነት ሆነው የሚደጋገፉባቸው ስራዎች ሊኖሩ ይችላሉ። ፓርቲዎቹ ደግሞ የሚቃወሟቸው ስራዎች ወይም እሳቤዎች ሊኖሩ ይችላሉ። እኔ እንደ ፓርቲ ይህንን አይነት ስራ የሚቃወም ፓርቲ ይኖራል ብዬ አላስብም። ካለ ግን መብቱ ነው ይሄ ስራ የሚቃወሙት አይደለም፣ የሚደግፉት ነው። የሚበረታታ ነው፣ እንዲበረታታም ጭምር። እኔም እንደ ፓርቲ፣ ሌሎችም ይሄንን መጥቶ ቢያዩ ፓርቲዎቹ ብቻ ሳይሆን ድርጅቶች፣ ባለሙያዎች፣ የኤንጂኦዎች፣ የሪሰርች ተቋማት እጅግ በጣም በሰከነ ሁኔታ ስራቸውን ሰርተው ሳይረበሹ ውጤታማ ሊሆኑ የሚችሉበት አካባቢና የዛን አይነት አሬንጅመንት እንዳለ አይቻለሁ ከማህበረሰቡም ጋር ሳይጋጩ ጫጫታ ሳይኖር ሀሳባቸውን የሚሰርቅ ነገር በሌለበት ሙሉ ትኩረት ሰጥተው ሙሉ ስኬት የሚያገኙበት ቦታ እንደሆነ ነው የምገነዘበውና ይሄን ደግሞ በጣም ደግፋለሁ ልጆቻቸውን በዚህ ያስቀምጡና ከስራ ሲመለሱ ደግሞ ከዚህ ማቆያ ልጆቻቸውን ይወስዳሉ ምንም ባይኖረኝም ቤት ባይኖረኝም ምንም ባይኖረኝም ግን ፍቅር እያደረበ ይመጣል። ይህ ድርጅት እንግዲህ ቡናን ተጠቦበታል ነው የሚባለው። ቡና አልጠጣውም እስከ ዛሬ የሚሸጠው ሰው ነጋዴው ማለት ነው። ለሸማቹ እውነተኛ ትክክለኛ መረጃ የመስጠት ግዴታ አለበት። ይህንን ግዴታ ካልተወጣ እና ትክክለኛ መረጃ አለመስጠቱ ከተረጋገጠ በአድሚኒስትሬቲቭ ወይም በአስተዳደር ጉዳይ መቀጣቱ እንደተጠበቀ ሆኖ በወንጀልም ጭምር የሚያስጠይቅ ተግባር ነው። 85 ኪሎ ነበርኩኝ። ከ85 ኪሎ ነው አሁን ወደ 58 ኪሎ የገባሁት። በዛ ላይ በረዶም አለ። ተመችቶኛል ብቻ ነው። ተመልካቾች አሁን ደግሞ በትንታኔ ወደምንመለከተው ዓለም አቀፍ መረጃ ስናልፍ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እርምጃ የመውሰድ ውሳኔያቸውን ለ15 ቀን አራዘሙ የሚለውን ባልደረባችን አለም ነዋሴ እንደሚከተሉ አዘጋጅቶታል። ፕሬዚደንት ዶናልድ ትራምፕ የኢራን እስራኤል ጦርነትን የሚቀላቀሉ መሆን ወይም በሚቀጥሉት ሁለት ሳምንታት እንደሚወስኑ አስታወቁም ይህ በእንዲህ እንዳለ የኢራን ሚሳኤል የእስራኤል ደቡባዊ ከተማ ቤርሸባም የመኖሪያ አካባቢ አርፎ 71 ሰዎች ማቁሰሉን እስራኤል አስታወቀች። ትራምፕ ውሳኔያቸውን ለ15 ቀናት ያራዘሙት አሜሪካ ጦርነት ውስጥ ብትገባ ሊገጥማት ወይም ላይገጥማት የሚችለውን ተግዳሮት አውጥተውና አውርደው ውሳኔ ለመድረስ መሆኑን ዋይት ሃውስ ይናገራል። ትናንት አንድ የእስራኤል ባለሥልጣን ፕሬዚደንቱ ጦርነቱን እንደሚቀላቀሉ በሚቀጥሉት 24 ወይም 48 ሰዓት ውስጥ ይታወቃል ብለው ነበረ። ሌላው ፕሬዚደንቱ ለ15 ቀናት ማፈግፈግ ያስፈለጋቸውም ባላቋረጠ የእስራኤል ጥቃት ስር የምትገኘውና የሚሳይል ክምችቷ እየወደመባት ያለው ኢራን ከጦርነቱ እፎይታ ለማግኘት ስትል በድርድር ወቅት አልቀበልም ብላ አቋሟን ያከረረችባቸውን ነጥቦች አሁን ልታለዝብ ትችላለች በሚል እምነት መሆኑን ሲኤንኤን ዘግቧል። ትራምፕ ዲፕሎማሲያዊ መፍትሄ እያሉትን የቀደመውን ድርድርም የጀመሩት በሁለት ወራት ቀነ ገደብ አስቀምጠው እንደነበረ ይታወቃል። ተንታኞች እንዲህ ባሉ አጭር ቀናት የተቀነበቡ አካሄዶች የዲፕሎማሲያዊ መፍትሄዎችን የማያፈናፍን መሰናክሎች ውስጥ ይከታል ይላሉ። በዛሬው ዕለት የእንግሊዝ የጀርመንና የፈረንሳይ ውጭ ጉዳይ ሚኒስትሮች ከኢራኑ አቻቸው አጋርቺ ጋር በጉዳዩ ላይ ለመነጋገር ወደ ጄኔቭ ያቀናሉ። ከወዲሁ የፈረንሳይ ውጭ ጉዳይ ሚኒስትር ቪያ ኖኤል ባሮ የስብሰባው ዓላማ ኢራን የኒክሌርና የቦሊስቲክ መርሃ ግብሮቿን ሙሉ በሙሉ እንድታጥፍ ለማድረግ ነው ብለዋል። ኢራን ከአሜሪካ ጋር በነበራት ድርድር የኒክሌር ማብላያዎቿን እንድታፈርስና በእጇ ያለውን የበለጸገ ዩራኒየም እንድታስረክብ የሚሉትን ቁልፍ ነጥቦች እንደማትቀበል ማስታወቁ አይዘነጋም። አሜሪካ ለኢራን ያቀረበችው አስታራቂ ሀሳብ ራሷ አሜሪካም የመካከለኛው ምስራቅ አገራትና ዓለም አቀፉ የአቶሚክ ኤነርጂ ያሉበት ተቋም ወይም ድርጅት በራሷ በኢራን ግዛት ተቋቁሞ ለሰላማዊ አገልግሎት የሚያስፈልጋትን ብቻ ዩራኒየም እያበለጸገም ላልተወሰነ ጊዜ እንዲሰጣት የሚል ነው። ኢራን የኒክሌር ማበልፀግ ቴክኖሎጂ ብቃቴንም ሆነ ነጻነቴን አሳልፌ አልሰጥም በማለት ሳትቀበለው ቀርታለች። ከጦርነቱ መጀመር በኋላ የኢራን ውጭ ጉዳይ ሚኒስትራ ጋርቺ ከአሜሪካው ተደራዳሪ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በተደጋጋሚ የስልክ ግንኙነቶች በማድረግ ጦርነቱ የሚቆም ከሆነ ወደ ድርድር እንደሚመለሱና ኢራንም የበፊት ጠንካራ አቋሟን እንደምታለዝብ የነገራቸው መሆኑ ተዘግቧል። አሁን አሜሪካ ይህን መሠረት አድርጋና ለዲፕሎማሲ ተጨማሪ እድል ለመስጠት በሚል እስራኤል ጦርነቱን እንድታቆም ተጽዕኖ ታደርጋለች ወይም አታደርግ እንደሆነ አልታወቀም። በውጊያው መስክ በአሁኑ ሰዓት በኢራን ሰማይ ላይ 60 የእስራኤል ጀቶች ተሰማርተው በርዕሰ ከተማዋ ቴህራንና ሌሎች የተለያዩ ስፍራዎች ላይ ከኢራን የኒውክሌር ፕሮግራም ጋር የተያያዙ ኢላማዎችን እየደበደቡ መሆኑን የእስራኤል መከላከያ ኃይል ወይም አይዲኤፍ ገልጿል። የሚሰራ ሰው ጊዜ ይበቀው።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

ከስፖርት በክለቦች የዓለም ዋንጫ ቼልሲ ከፍላሚንጎ፣ ባየር ሙኒክ ከቦካ ጁኒየርስ ዛሬ ምሽት ተጠባቂ ጨዋታ ያደርጋሉ። ቼልሲና ባየር ሙኒክ ዛሬ ድል ከቀናቸው ወደ ቀጣይ ዙር ማለፋቸውን ያረጋግጣሉ። ነጻነት ጫንያለው። የዓለም ክለቦች ዋንጫ ዛሬ ምሽትና ሌሊት አራት መርሃ ግብሮችን በማስተናገድ ሲቀጥል በታሪኩ ለመጀመሪያና ለመጨረሻ ጊዜ በ221 የመድረኩን ዋንጫ ማሳካት የቻለው የእንግሊዙ ክለብ ቼልሲ ለፍጻሜ ደርስ ዋንጫ ከተነጠቀው የብራዚሉ ፍላሚንጎ የምድብ ሁለተኛ ጨዋታውን ያደርጋል። በምድብ አራት ስር የሚገኙት ሁለቱ ክለቦች በቀዳሚ ጨዋታቸው ቼልሲ ኤልኤ ጋላክሲን፣ ፍላሚንጎ ኤስፐራንሴን በተመሳሳይ የ2 ለ0 ውጤት መርታታቸው ይታወሳል። በኔቶና ፈርናንዴስ ግቦች የመጀመሪያ ጨዋታውን በድል የተወጣው ቼልሲ ዛሬ ከብራዚሉ ጠንካራው ክለብ ፍላሚንጎ ከባድ ፉክክር ይገጥመዋል ተብሎ ይጠበቃል። ምንም እንኳን ፍላሚንጎ እንደ ኮሪንቲያንስና ሳኦ ፖሎ የመድረኩን ዋንጫ ማሳካት ባይችልም በ2019 ለፍጻሜ ደርሶ በሊቨርፑል አንድ ለዜሮ ከተረታ በኋላም ዳግም በጠንካራ ቁመናው የቀረበ ይመስላል። ሁለቱ ክለቦች ከ27 ዓመታት በፊት በወዳጅነት ጨዋታ ከተገናኙ በኋላ በሚያደርጉት የመጀመሪያ የነጥብ ጨዋታ ቼልሲ በበላይነት የማጠናቀቅ ቅድመ ግምት ቢያገኝም በቀላሉ ይህንን ያደርጋል ተብሎ አይጠበቅም ፍላሚንጎ በባለፉት ዘጠኝ ጨዋታዎች ሽንፈት አለማስተናገድና በብራዚል ሴሪያ ከ20 ጨዋታዎች በአንዱ ብቻ መሸነፉ ጥንካሬውን ያመለክታል። በጨዋታው የቀድሞ የቼልሲ ተጫዋቾች የአሁኑ የፍላሚንጎ አሰልጣኝ ፊሊፔ ሊዊዝ እና አዲሱ የክለቡ ፈራሚ ጆርጊኒዮ ሰማያዊዎቹን በተቃራኒነት ይገጥማሉ። ምሽት ራ ሰዓት በሚደረገው ጨዋታ የቼልሲው አዲሱ ፈራሚ ሊያም ዴላፕ በቋሚነት የመሰለፍ እድል እንዳለው ሲነገር ዌስሊ ፎፋና በጉዳት ከጨዋታው ውጪ ነው። ማርክ ኩኩሪያ ዛሬ ከተሰለፈ በአመቱ 50 ጨዋታዎችን ያደረ ያደረገ የክለቡ ብቸኛው ተጫዋች ይሆናል። በብራዚሉ ክለብ በኩል አሌክሳንድሮ ከጉዳት መልስ የመጀመሪያ ጨዋታውን ያደርጋል ተብሎም ይጠበቃል። በምድቡ በሚደረገው ሌላኛው ጨዋታም ሁለቱ ተሸናፊ ክለቦች ሎስ አንጀለስ እና ኤስፕራንሴ ዲ ቱኒዝ ለሊቱ ሰባት ሰዓት እርስ በርስ ይገናኛሉ። የአሜሪካው ክለብ አንጋፋ ተጫዋቾችን ሁጎ ሎሪስን እና ኦሊቪዬ ዢሩን የመሳሰሉ ተጫዋቾችን በመያዝ ለመጀመሪያው ድል ወደ ሜዳ ሲገባም፣ የአፍሪካው ተወካይ ኤስፕራንሴም ለሶስት ነጥብ ይፋለማል ተብሎ ይጠበቃል። ቀደም ብሎ በሚደረገው የምድብ ሶስት ጨዋታ ቤኔፊካ ካቻ ውጤት ማግስት አስር ግቦችን ካስተናገደው ኦክላንድ ሲቲ ምሽት አንድ ሰዓት ይጫወታል። በመጀመሪያው ጨዋታው ከቦካ ጁኒየርስ ጋር ሁለታቻ የተለያየው ቤኔፊካ ዛሬ በበርካታ ግቦች ታጅቦ ያሸንፋል በሚል ቅድመ ግምቱን አግኝቷል። በርካታ ተጫዋቾቹ በተለያዩ የስራ መስኮች ላይ የተሰማሩ ቢሆንም በእግር ኳሱም እስከ መጨረሻው ለመታገል መዘጋጀቱን ኦክላንድ ሲቲ በአሰልጣኙ በኩል አሳውቋል። በምድቡና በዕለቱ ተጠባቂው መርሃ ግብር ለሊት 10 ሰዓት በባይር ሙኒክና በቦካ ጆኔርስ መካከል ይደረጋል ሁለቱ ክለቦች ከ24 ዓመታት በኋላ የሚገናኙ ሲሆን በ100 ዓመታት ውስጥ ደግሞ ለአራተኛ ጊዜ የሚገናኙበት መድረክ ነው የቪንሴንት ኮምፓኒ ቡድን በ2020 የመድረኩን ዋንጫ ለመጀመሪያ ጊዜ ካሳካ በኋላ ለሁለተኛው ጥሩ ጅምር አድርጓል ክለቡ ዛሬ 3 ነጥብ ካሳካም ወደ ቀጣይ ዙር ማለፉን ያረጋግጣል ይሁንና በሌሊቱ ጨዋታ የአርጀንቲናው ክለብ የመጀመሪያ ድሉ ለማግኘት ወደ ሜዳ እንደመግባቱ ጨዋታው ከባድ ፉክክር ያስተናግዳል ተብሎ እንዲጠበቅ አድርጎታል። የተወደዳችሁ ተመልካቾቻችን የምዕራፍ ሶስት የኢቲቪ ሀምሳ ሰባት ዜናዎቻችን እነዚህን ይመስሉ ነበር። ወይን ሸደጀን የነበርኩኝ በያላችሁበት መልካም ምሽት